አድማጭ ተመልካቾቻችን ይሄ ዴሊ ጄኔሬሽን ሪቫይቫል ሚዲያ ነው። ሀገራዊ እና ሀገር ውጭ ግንኙነት ያላቸውን ቀጠናውንና ዓለም አቀፉን ፖለቲካ የሚያስተሳስር አጀንዳ ይዘን በተናል። በክፍል ክፍል አድርገን ስላሰናዳን በትዕግስት ይከታተሉን፣ እናመሰግናለን። ፕሮግራማችን ጀምሯል። ኢትዮጵያን ከባህር በር ለማራቅ ብዙ ኃይሎች ተሰልፈዋል። ብዙ ኃይሎች ማኒፕሌት ማኒፑሌት ተደርጓል እሱ እንዳለ ሆኖ እነኚህ ማኒፑሌት የተደረጉት ኃይሎች ለግል ጥቅማቸው ሲሆን ለስልጣን ሲሆን ይጣላሉ ይጋጫሉ ነገር ግን በኢትዮጵያ ጉዳይ ላይ ደግሞ አንድ ይሆናሉ ቅድም እንተባባል ነው ምንድነው አንድ የሚያደርጋቸው የኢትዮጵያ የባህር በር ጥያቄ ደርግ ስልጣን የያዘው ስልጣን ይዘው ኢትዮጵያን ያስተዳደረው ለ17 አመት ወያኔስ መች ነው ስንት ዓመት ነው የታገለው ደርግን? 17 ዓመት ያልረጋን መንግስት ነው ሲዋጉት የነበሩት ማለት ነው። ያልረጋ ብቻ መሆኑም አይደለም፣ ደርግ መሰረታዊ የኢትዮጵያ ጥያቄዎችን የኢትዮጵያ ህዝብ ጥያቄዎችን እየመለሰ ባለበት ወቅት ነው እነዚህ ኃይሎች ነፍጥ አንግቦ ወደ ጫካ የገቡት። ሶ ሌላ ኃይል ከጀርባቸው አለ ማለት ነው። ስለ ሐውዜን ጭፍጨፋ ምናምን እያልን ማስረጃ ማጣቀስ እንችላለን፣ ግን ፕሮግራሙ ስለማይበቃ አጠር አድርገን ለመግለጽ ያህል ወያኔዎች በሆነ ኃይል ታዝሎ ነው አራት ኪሎ የገቡት። አራት ኪሎ እንዲገቡ የተፈለገው ደግሞ ኢትዮጵያን ለማሳነስና ከባህር በር ለማራቅ ነው። ዛሬም ያንን እርሾ ይዞ የመጣው ኃይል ነው ከሻዕቢያ ጋር ጋብቻ ካልፈጸምኩ እያለ ያለው። የፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ መሄድ፣ የአፋሩ ወረራ ብዙ የሚያገናኘው ነገር አለ። ከዛ ውጭም ደግሞ ፋኖ በሸኔ የሚደረጉ እንቅስቃሴዎች አስቂኝም ናቸው፣ የሚያሳዝኑም ናቸው። እቺ ሀገር ያልታደለች የወላድ መካን የሆነችበት ነገር ግን ደግሞ አንዳንዴ ማኅጸነ ለምለም የምንልበትም እድል የፈጠሩልን ሰዎች ያላት ሀገር ናት። ለምሳሌ ፋኖ ሸኔ፣ ፋኖ ምን ብለው ጫካ የገባ ኦነግ፣ ኦሮማ መንግስት የአማራ ህዝብ ላይ የዘር ፍጅት ፕሮጀክት ይዞ ወደ ስልጣን መጥቷል በሚል ነው። እሺ ኦነግ ከጅምሩ ምን ብሎ ነው የመጣው? የዚህ ሀገር ጠላት የአማራ ህዝብ ነው። አማራ ካልጠፋ ኢትዮጵያ ልትድን አትችልም። ሶ ዘ ፈርስት ኢትዮጵያ ዲሞክራት ሆና ማለት የአማራው አከርካሪ ተሰጎ ዲሞክራት ሆና የምትቀጥል ከሆነ አው በኢትዮጵያ ሀገረ መንግስት ስር እንተዳደራለን ካልሆነ ግን እንገነጠላለን የሚል ፕላን ቢ ይዞ ነው የመጣው። ፕሮፓጋንዳ ሲሰራ እኮ አብይ የነፍተኛ መንግስት ነው፣ የአጼዎችን ሌጋሲ ለማስቀጠል የመጣ ኃይል ነው። እንዲያውም ታስታውስ እንደሆነ ቤተ መንግስቱ ሲመረቁ ሁላ አብይ የሚኒሊክ ልጅ ነው፣ ስሙን ሁላ ቀየረው፣ የጠቅላይ ሚኒስትሩን ስም ቀየረው። አብዮት ካሳይ ወደ ወስደው የሆነ ትርክ ፈጥረው በዛ ናሬሽን ፖለቲካ ለመስራት ሞክረው ነበር። ሰው አብይ ነፍጠኛ ከሆነ፣ በሸኔ አባባል አብይ ነፍጠኛ ከሆነ፣ በፋኖ አባባል አብይ ሆነ ከሆነ እነኚህ ሁለቱ ኃይሎች እንዴት ሊዋሃዱ ሊጣመሩ ይችላሉ? እርሺ ቀደም እንደተባባል ነው አዲግራት ላይ ብዙ ጭፍጨፋ አካሂደዋል። አሊሻይ ሰፎርቲ ብዙ የኢትዮጵያን ሀብታ ያወደመ ከሰብአዊ ጉዳት ያደረሰ ኢኮኖሚካል ጉዳት በሀገሪቱ ላይ ያደረሰ በክፍለ ዘመን ውስጥ አደገኛ የተባለን ጦርነት ከወያኔ መንግስት ጋር ሲፈጥር የነበረ ሀይል መንግስት ነ ዛሬ ግን ለእነሱ ደጀን ካልሆንኩ እያለ ነው። ሰው ይሄ ከምንድን ነው የመጣው? ቀደም እንደተባባልነው ማኒፑሌት የተደረጉት ቅሬታ ያደረጋቸው ዲዛይን ያደረጋቸው ኃይል ፕላን የሰጣቸው ኃይል ከጀርባ አለ። ያ ኃይል በሚሰጣቸው ትዕዛዝ ነው የሚመሩት ማለት ነው። ህወሓት በኩል ያለፉት ሀያ ምናምን ምና እስከ ዓመት እስከ 2010 ድረስ የብልጽግና መንግስት እስከመጣ የለውጥ መንግስት እስከመጣበት ጊዜ ድረስ ምን ሲሰራ፣ እንዴት ሲሰራ፣ ትውልዱ እንዴት ጠያቂ እንዳውን ሲያደርጉት እንደነበረ ያው የምናውቀው ነገር ነው የታዘብነው ነገር ነው። በሌላ በኩል ደግሞ በዛኛው ሳይድ ደግሞ ስትሄድ በሻዕቢያ በኩል ስትሄድ ደግሞ ወጣቱ አገሩ ላይ እንዳይኖር ኤርትራ ያለችበትን ሁኔታ በግልጽ በደንብ ያየነው መቼ ነው? 2010 ወይ 2011 ዶክተር አብይ አህመድ ወደ ኤርትራ አስመራ በገባ ጊዜ ነው። እዛ በነበሩ ቀረጻዎች፣ በአንዳንድ ነገሮች ነው እንግዲህ የኤርትራን የአስመራንም ሁኔታ ያየነው። በነበረችበት ሁኔታ ነው ይዘዋት የነበሩ ምንም ልማት ምንም መሰረተ ልማት የሌለበት ነው ያየ ነው። እንግዲህ ወጣቱንም በዛ መልኩ ሲያሰዱት እና የኤርትራን ህዝብ በምን አይነት ሰቆቃ ውስጥ እየኖረ እንደሆነ የሚታወቅ ነገር ነው። ስለዚህ እነዚህ ሰዎች ሀገር ለመመስረት ሀገር መስርተው ዜጎቻቸውን ወይም ደግሞ እዛ ያለውን ሰው ለመጥቀም ሳይሆን የነበረው ሽኩቻና፣ የነበረው ትግል ግልጽ በሆነ መልኩ ኢትዮጵያን ከቀይ ባህር የማራቅ ጉዳይ እንደሆነ የሚያሳይ ነገር ነው። ኢህአዴግ ስልጣን ከያዘ ጊዜ ጀምሮ ኢትዮጵያ ውስጥ የነበሩ የፖለቲካ እንቅስቃሴዎች የሀሳብ ሽኩቻ፣ ከዛ ውጪ ምንም አይነት የትግል ትጥቅ ያልተደረገበት ዓመታቶች ሰላማዊ ነበሩ። በየቦታው የተለያዩ ትግል እንቅስቃሴዎች ቢኖሩም እንዳሁኑ ግን እንደዚህ ጎልቶ ወጣ፣ በአማራው ክልል ላይም የነበረ የትግል እንቅስቃሴ አልነበረም። ኦሮሚያ ላይም ትግሎች ነበሩ፣ እንቅስቃሴዎች ነበሩ ግን እንደዚህ ጎልቶ የወጣ እንቅስቃሴ አልነበረም። ይሄ ምንድነው የሚያሳየው? እንደኔ ያረዳድ ቴዲሻ እንግዲህ ንጉሱ መውረድ በኋላ ደርግ የሀገር ፍቅር የነበረው ለሀገሩ ለኢትዮጵያ ሕዝብ የኢትዮጵያን ሕዝብ አንድነት ጠብቆ በኢትዮጵያ ሕዝብ የኢትዮጵያ ሕዝብን ጥቅም ለማስከበር የሚያደርጋቸው እንቅስቃሴዎች ነበሩ። የደርግ መንግስት ፍጹም ንጹሕ ነው ስህተት አልሰራም ለማለት ለማለት አይደለም ግን ባመዛኙ አንድነትን የሚያጠናክር ነገር ነበር ሲሰራ የነበረው እና ከቀይ ባህር ጋርም በነበረው አቋም የባህር በር ግዴታ ለኢትዮጵያ አስፈላጊ እንደሆነ በተደጋጋሚ ሲናገር የነበረበት ነገር ነበረ። እንዳይገነጠልም ኤርትራ ነፃ አውጪ የዛኔ ሻዕቢያ እንዳይገናጠልም ተዋደቁ ወንድሞቻችን አሉ እዛ በቀይ ባህር ጉዳይ ላይ ሌሎች ነገሮችን ትተን የቀይ ባህር ጉዳይ ላይ ትኩረታችን ስለሆነ ዛሬ